ስሜ አብዲ ይባላሉ። የካ ክፍለ ከተማ ወረዳ ሰባት ሲቪል ምዝገባ ና የነዋሪነት አገልግሎት ጽህፈት ቤት ኃላፊ ነኝ። ያው በአጭሩ በስድስት ወር እንደ ሲቪል ምዝገባ ና ነዋሪነት አገልግሎት ጽህፈት ቤት ዋና ዋና የተተገበሩ ተግባራቶች በአጭሩ ለመግለጽ ነው ማለት ነው። ይሄ ከ2016 ጋር ንጽጽሩን አወጥተናል። ከነጹን ጋር ማያይዘን የምንገልጽ ይሆናል ማለት ነው። ከዚህ ጋር የተነሳ በመጀመሪያ ደረጃ የልደት ምዝገባ ነው ማለት ነው። የልደት ምዝገባን በተመለከተ በአመቱ 1359 ነው ያከና ያቀር ነው 1905 ነው ክንውናችን ከ140% በላይ ነው ማለት ነው። ከ2016 ዓመተ ምህረት በዚህ ሰዓት የስድስት ወር ጋር ስናነጻጽር ከሁለት መቶ አርባ አምስት ብልጫ ያሳያል ማለት ነው። ይሄ ደግሞ ምክንያቱ በአዲስ አበባ ከተማ አስተዳደር ስፔሻ የወቅታዊ ልደት ምዝገባን በተመለከተ በየጊዜው ጊዜው የህብረተሰቡ ግንዛቤ እየጨመረ መጥተዋል ማለት ነው። ይሄም በጽህፈት ቤት ውስጥ ብቻ አይደለም እየሰራ ነው ያለ ነው። በየጤና ተቋማቱ የግልም ሆነ መንግስት ባለሙዋዛ ተመድቦ ከጤና ተቋማቶቹ ጋር ትስስር ፈጥሬ እዛ እየመዘገብን እንገኛለን ማለት ነው። ትልቁ ውጤት ያመጣ ይሄ ነው። አሁን 100% እናደርሳለን ብለን እያሰብን ነው። በዚህ የአምስት 5 አመት ስትራቴጂ 2017 ግባችን እናደርሳለን ብለን ነው አሁን በጥሩ ሁኔታ እየሄድን ስላለ ነው። ያው ማሳያ ነው ማለት ነው። ከዚህ በመቀጠል ጋብቻ ነው ማለት ነው። ጋብቻ ሁለት መቶ ሀያ ዘጠኝ ነው ያቀኑ ነው ሁለት መቶ አርባ ነው ያቀናወኑ። ይሄም በዘንድሮ አሜት ከ2016 ጋር ስናነጻጽር ይሄም ብልጫ ያሳያል ማለት ነው። ከዛ ውጭ ፊቺ መመዝገብ ነው እቅዳችን ሰላሳ ሰባት ነው ክንውናችን አርባ አራት ነው ማለት ነው። ይሄ ባይበረታታ ያው ከፋቶ የሚመጡ በፍርድ ቤት እነዚህ ሰርቲፋይ ማድረግ ስራ ነው የሚንሰራ እና ይህም ከእቅዳችን አንጻር የተሻለ ነው ብለን እንወስዳለን ማለት ነው። ከዛ ውጪ ሞትም በተመለከተ 145 ነው ያከናወን ነው። ይሄ 95% 94% ነው ይሄ ቅናሽ አሳይቷል ማለት ነው። ይሄ ያው የሚመለከተው አካል ከዚህ የሚገነዘበው ነገር አለ ስለዚህ እነሱ ወስዶ እዚህ ላይ መስራት መቻል አለባቸው። ጉድፈቻን በተመለከቴ ጉድፈቻ ያው በዚህ ስድስት ወር አላከናወንም። ከዛ ውጭ ከዚህ ጋር ተያይዞ ሌሎቹ ተያያዥ የሆኑ መረጃዎቹን እየሰራን እንገጃለን ማለት ነው። ከዛ ውጭ ኩነት ምዝገባን በተመለከቴ አጠቃላይ ከ1772 ነው ያቀርነው፣ 2335 ፐርሰንት ይሄም ከ100 ፐርሰንት በላይ እንዳከናወን ያሳያል ማለት ነው። ከዛ ውጭ ትልቁ ነገር ደግሞ የገቢ አሰባሰብ ነው ማለት ነው። መጨረሻ ላይ ለምንሰጠው አገልግሎት ገቢ እናሰባስባለን። ገቢ አሰባሰባችን 315120 ነው ያቀኑ 462120 ነው ያከናወኑ ማለት ነው። ይሄም ከ2016 ንጽጽር ስናሳይ ስናይ ከመቶ ፐርሰንት በላይ እያከና እያከናወኑ መሆኑ ማሳያ ነው ማለት ነው። ከዛ ውጭ ሌሎቹ ተያያዥ የሆኑ መረጃዎቹ እንደ ያላገባ አዲስ መስጠትና እድሳት እና የመሳሰሉን ያስቀምጣል ማለት ነው። ከዛ ውጭ የመታወቂያ መታወቅ በተመለከተ በዲጂታል 3365 ነው ያቀርነው ክንውናችን 3442 ነው። ይሄ 77 ፐርሰንት ነው ያከናወር ነው ማለት ነው። ይሄ ቅናሽ ያሳያል ማለት ነው። 693 ፐርሰንት ቅናሽ ያሳያል ማለት ነው። ይህም ምክንያቱም ያው ቢሮ ዲጂታላይዜሽን ሆነዋል እና አሁን ሁሉም ነገር በተፈጥሮ ነገር ካልሆኑ በሰከር በዲጂታል ነው የሚሰራ። ሁሉም ነገር ቢሲስተም ስለሚሰራ በየጊዜው አሁን ከቢሮ ሪፎርም ከተደረገ 2014 ጀምሮ ሪፎርም ተደርገዋል ቢሮ እንደ አጠቃላይ። ከዛ በኋላ ሁሉም አገልግሎቶቹ ስታንዳርድ በሲስተም ስለሚሰጡ ማንዋል የመቀነስ ስራ ስለምንሰራ አሁን በብዛት ወደ ሲስቴም ስለገባ ይሄ ቅናሽ ያሳይተዋል ማለት ነው። ይህም የዲጂታላይዜሽን ምዝገባ ጋር ስለሚያያዙ ሙሉ በሙሉ ወደ ዲጂታል አስገቢቴና ብለን እናስባለን። ከዛ ውጭ ጥቅል የምንሰጣቸው አገልግሎቶች ነዋሪነትን እናረጋግጣለን፣ እንደሁም ቤት መኖሩን አለመኖሩን የባንክን እና በህይወት ስለመኖሩ ና የመሳሰሉትን አገልግሎቶች እንሰጣለን። በአጠቃላይ ቅድም ካነሳው ከኩነት ከነዋሪዎች ቡድን የተሰበሰበ ገቢ ከሁለቱም ቡድን 697795 ነው። እቅዳችን አንድ ሚሊየን አንድ መቶ ነው ያከናወን ነው። ይሄ ከእቅዳችን በላይ ነው ያከናወን ነው ከአምና ከመቶ አንድ መቶ አንድ ሺ አንድ መቶ በላይ ነው። ይሄንም ጥቅል በላይ ያከናወር ነው ማለት ብልጫ ያሳያል ማለት ነው። ጥቅል ያው የሲቪል ምዝገባና የነዋሪነት አገልግሎት ጽህፈት ቤት በስድስት ወር ያከናወናቸው ስራዎቹ በአጭሩ ስናኝ ይህንን ነው የሚመለከት አገልግሎት አሰጣጣችን ከጊዜ ወደ ጊዜ እየተሻሻለ መጥቷል ማለት ነው። ይሄ ማለት ቅድም እንዳነሳው ቢሮ ዘምኗል። ከዘመኑ በኋላ ደግሞ አገልግሎቱ አብሮ መዘመን አለበት። ይሄ ከዚህ ጋር የሚነሳ በመጀመሪያ ደረጃ የባለሙያ አቅምን መገንባት ነው ማለት ነው። ስለዚህ ባለሙያዎቻችን ከከተማ እስከ ወረዳ ድረስ በየጊዜው ስልጠና እየሰጠን ነው። ከዛም በተጨማሪ ደግሞ አገልግሎት ፈላጊው ደስ ብሎት አገልግሎቱን እንዳገኝ ባለሙያዎቻችን የደንብ ልብስ ማልበስ ስራ አስለብሴናል ማለት ነው። ይሄ ከማንም ከተገልጋይ የሚለዩበት መለያ ነው ማለት ነው። ከዚህ ጋር ተያይዞ መመሪያ ተዘጋጅተውላችሁ ነው። እነዚህ ደንብ የሚጠቀሙበት ከጸጉራችሁን የጥፍር ከሁሉም አለባበሳችሁ ከስነ ምግባር ጋር ተያይዞ ብዙ ነገር ተለፍቶብታል። ሰራተኛም ውጤት አሳይተዋል። ከዚ ውጭ የፋይል አያያዝ ነው ማለት ነው። ቢሮ ከዘመኔ በኋላ የተወሰነ ጊዜ ፋይል አልዘመንም ነበር አሁን ፋይሉ ዘምኗል ማለት ነው ዘምኗል ማለት እንዴ እንዳነሳው አንደኛ እስካን ተደርጓል ሁለተኛ እንደ አዲስ ሰራተኛ እንዳይቸገር ተዘጋጅቷል ከዛ ውጪ የባለማ የባለጉዳይ መስተንግዶ ቦታ ነው ማለት ነው ስለዚህ በቂ የሚያራፋ ቦታ አለ እዛ እንደ ይመጣል ሰው ፋይሉ ያለውን መረጃ አሟልቶ ይሰጣል ፋይል ቤት ገብቶ ታይቶ ለባለማ ይመጣል አገልግሎት አግኝቶ ይሄዳሉ ከዚህ ጋር ተያይዞ የክፍያ ስርዓታችን በቴክኖሎጂ ነው፣ በቴሌብር ነው የሚከፈለው። ከሰው እጅ ንክክ ውጭ ነው ማለት ነው፣ እየተሰራ ነው ያለ ነው። ስለዚህ ከዚህ በፊት አሁን ሰልፍ የነበረበት ሰው ጠዋት መጥቶ የሚሰለፍበት እንደዚህ እና የመሳሰሉ ነገሮች ነበሩ እና ተገልጋይና አገልጋይ የማንለይበት ጊዜ ነበሩ። አሁን ከዚህ ነፃ ሆኗል። ሁሌ ሰዓት ተኩል እንከፍታለን። ከዛ ውጭ ምሳ ሰዓትም ጭምር አምሽተንም አንዳንዴ ባለጉዳይ የሚበዛ ከሆነ እናገለግላለን። እኛ ጋ ምንም የጎላ ክፍተት የለም እና ጥቅሉን አገልግሎት አሰጣጣችን ይህንን ይመስላል ማለት ነው።